አዎ ፕሮቴስታንት ነበርኩኝ። ምን አነሳሳች? ስለምና አነባለሁ እና ብዙ ጊዜ እነ ኢምራን ጋር ምናምን ንጽጽር ኡስታዝ ወሒድ ምናምን ሲያወሩ ብዙ ጊዜ ሰማለው። በጣም አዳምጣለሁ እንደዚህ አይነት ውይይቶችን ሲያደርጉ አዳምጣለሁ እና በዛ ባዳመጥኩት ነገር ነው መጽሐፍ ቅዱስን በደንብ ገልጬ ማንበብ የጀመርኩትና፣ ብቻ ፍርሃት ፍርሃት ብሎኛል። የእኔ አይደለም፣ የእኔ አይደለም በሌላ ሰው አካውንት ገብቼ ነው። በእኔ አካውንት ገብቼ ካወራሁኝ በጣም ሌላ ብዙ መዘዞች ይመጡብኛልና እስከምረጋጋ እና ነገራቶችን በደንብ እንትን እስከምል ብዬ በሌላ ሰው አካውንት ገብቼ ነው በጓ እነሱን በማዳመጥ ሰዓት የሚናገሩትን ነገር እውነት ነው አይደለም የሚለውን ስለ ኢየሱስ ክርስቶስ በተለይ በጣም አምላክ ነው በሚለው ዙሪያ ላይ በጣም ብዙ ገለጻዎችን እና እንትኖችን ያደርጋሉ ይናገራሉ እና በፊት አምላክ ብዬ የማመልከው ወንድ ልጅ ነው ብለው ሲናገሩ እናደዳለሁ። ግን መጽሐፍ ቅዱስ ላይ ገብቼ የትኛው ምዕራፍ ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ስለ ኢየሱስ ጌትነት የሚያወራ ነገር የለውም። ና ናይዘናይዘናሽናሽ እራስሽን አረጋጊና ተቀጥያለሁ። ማንም አላስገደደኝም። በራሴ ፈቃደኛነት ነው። ከቤተሰቦችም አነግራቸው ነበረ። ስለ ሁሉም ነገር እነሱ የሚሉት እውነት ነው፣ መጽሐፍ ቅዱስ ላይ ያለው ነገር እውነት ነው እንኳን ስላቸው፣ ቤተሰቦች ሁሉም ሰው አንቺ አብደሻል ነው ያለኝ። ግን ያው የተረዳሁትንና ያነበብኩትን ነው በድብቅ መያዝ የፈለግኩት እስከዛ ድረስስ ብሞት ቤተሰቦች አምነው እስከሚቀበሉኝ ድረስ እንኳን ከጠበቅኩ ብሞትስ የሚለው ነገር ልቤ ውስጥ መጣና ለዛ ነው እንጂ ማንም አላስገደደኝም። እኔ የምለውን ተከትል ሲያለሽ ይሰማሻል? አዎ ይሰማኛል። እኔ የምለውን ተከትል ሲያለሽ እንሻላ። እሺ አስፋዱ

ይዘን ነጭ አላሁ አክበር አላሁ አክበር ማሻአላ፣ እንኳን አላህ ደስልምና መረሽ። አሁን የተናገርሽው የምስክርነት ቃል ይባላል። ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለና መሐመድም የእሱ ባሪያና መልእክተኛ እንደሆነ ነው። የምስክርሽ የምስክርነት ቃል ነው። በአረብኛ ያለ እንኳን አላህ ደስልምና መረሽ። እንግዲህ አምላካችን አለ 56 ላይ ባል የሚያምንና በጣውት የሚክድ ለሱ መበጠስ የላትን ዘለበ ጨበጠ ይላልና አንቻን ዘለበቱን ይዘሻል። እንግዲህ በዚህ መንገድ ላይ ስቲካማውን ሰጥቶሽ ወይም ጽናቱን ሰጥቶሽ መራመድ ብቻ የሚጠበቅብሽ ለጋህነ የምትልኝበትን ዘለበት ይዘሻል ማለት ነው። አላህ ያጽነሽ። ዱዓ አድርጉላት ሁላችሁም እዚህ ያላችሁ አላህ ያጽነ እንዲያጸናት ዱዓ አድርጉላት። በርቺ ህታችን ጠንከሪ፣ ሌሎቻችሁ ቀጥሉ አውጥልኝ እኔ አላቅም። ያው ግን የእሷ ስም ለእኔ አይመጥነኝም በጣም ራሴን እንትን እላለሁ እና ታሪኳን አምብያለሁ። ሙሉ የሳቦችን ብዙ ታሪኮችን አምብያለሁ የአይሻ የነቢያችን አለ ሰላት ሰላም ባለቤት ነች። የእሳቸውን ስም ደግሞ ተሸክሜ ቢያንስ ሰው ነኝ እና ብሳሳት ይከብዳል። ስለዚህ ሌላ ስም ብታወጣ። የሰው ልጅ ሁሉ እኮ ተሳሳች ነው። አዎ የሰው ልጅ ሁሉ ተሳሳች ነው። ሮሳ ሰላም ራሱ ተናግረዋል እኮ። ታሪክ አይሻን ታሪክ ነው፣ የእሷ ታሪክ ነው ማለት መባል አለበት። እንደውም ማሻአላ ያ እና በቃ አንቺ መልካም ፈቃዶች ከሆነ እኛ አይሻ ብለንሻል። እሺ፣ እናንተን ካስደሰታችሁ፣ እሺ። መልካም አረብ ሀገር ነበርኩኝ ከዚህ በፊት ነበርኩ፣ በዛ አመሰግናለሁ ነው ሚባለው አይደል? ምን እንደሚባል አላውቅም፣ ግን አመሰግናለሁ። ሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። አለኩም ሰላም። ላ እንዴት ናችሁ? አለሁኝ። በውስጥ ጻፊልኝ፣ ባንቺ አካውንት ማለት ነው። በዚሁም ክፍልሽ ችግር የለውም ግን በራስሽ አውሪኝ እና ቴሌግራም ላይ እንገናኝ። እኔና አንቺ እዚህ አናወራም ማለት ነው። እሺ ፎሎ አድርጊ ብልሻለሁ እና ረይ ሰው ብቻ ነው እስልምና የሚሰጠው። አላሁ ዩዕጢ ዱንያ ሊመዩሂብሁ መላ ዩሂቡሁ ይላሉ ረሱሉ ሰለላሰለም አላህ ዱኒያን ለሚወደውም ለማይወደውም ይሰጣል ይላሉ። ነገር ግን እምነትን ለሚወደው ሰው ብቻ ነው የሚሰጠውእና አላ ስብሃነወተዓላ ወዶሻል። እንደስምሽም እድላዊት ነሽ